በስማ ወልደ መንፈስ ቅዱስ ሀድ አምላክ ብጹ ቅዱስ በታችን ብፁ የዋና ስራ አስኪያጅ መጠቅላይ ቤት ክነት ምክትል ስራ አስኪያጅ ብፅዋና ሊቃነ ጳጳሳት የተከበራችሁ እዚህ ቦታ የተገኛችሁ የቤተ ክርስቲያን አገልጋይ በየደረጃችሁ፣ እግዚአብሔር አይሳሳትም፣ ሁልጊዜ ስራው ግሩም ነው። ይህን ነገር ያመጣው የራሱ አላማና እቅድ አለው። በሱ አላማና እቅድ ሳንፈራና ሳንደነግጥ መስራት ይኖርብናል። እና እግዚአብሔር እናመሰግናለን። ሁልጊዜ ሶስት ነጥብ ስለምወድ ሶስት ነጥቦችን ነው የምናገረው። የመጀመሪያው የሆነው ምንድን ነው ያደረገው ማን ነው የሚለውን መገንዘብ ነው። ሁለተኛው የእኛ የቤተክርስቲያን አገልጋዮች ይህንን አውቀን ያለብንን ኃላፊነት እንዴት ነው የምንወጣው ነው። ሶስተኛው የሚጠይቀው ዋጋ ምንድን ነው የሚለው ነው። እነዚህን ነገሮች ነው የምናያቸው። እና ብፁዕ ወቅዱስ ምክር ሲሰጡ ሲናገሩ፣ አንድ ሁላችንም ምን ይዘውና ነገሩ ምን ያህል ጥልቅ ያለቀለት መንገድ የሚመስል አሳይተውናል። እሱም የደም ስራችን ቤተ ክርስቲያን የደም ስራችን ናት። የደም ስራችን ከተበጠሰ አልቀልን የሚል ነው። ይሄ ትልቅ የሆነ ነገር ነው። ስለዚህ አሁን የሆነው የተደረገው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን የደም ስር መበጠስ ነው። አንድ ሰው የደም ስሩ ከተቆረጠ የመሞት እድሉ ዘጠና ዘጠኝ ነጥብ ዘጠኝ ነው። ወዲያውኑ የሚያስቆመው ነገር ካልተገኘ በሕክምና ዓለም ዋናው ነገር ደም ነው። ደም ካለቅ አለቅ። ስለዚህ ይሄ የሆነው እንግዲህ አሁን ሆነ የምንለው ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደም ስር መቆረጥ ነው። ይህን ሁሉም ሰው ማወቅ አለበት። ይህን ከላይ እስክታ ያለን ሰዎች ማወቅ አለብን። እንዲህ በስህተት አይደለም። የደም ስሮ የተቆረጠው በስተት አይደለም። በተጠና መልክ በትክክል የት ላይ እንደሆነ የደም ስሩ የቤተ ክርስቲያኒቱ የደም ስር የት ላይ እንደሆነ ተጠንቶ የተደረገ ነገር ነው። ስለዚህ እንደዚሁ ዝም ብለን በስብሰባ ብቻ እንትን የምንለው ነገር አይደለም። የሆነው ይሄ ነው። በአንድ ቃል ስናገር ብፁዕ አባታችን አቡነ አብርሃም ሕጋዊ ሰውነት ያላት ይህን እኮ መንግሥት ያውቃል የራሱ ሕግ እኮ ነው ያለው የሚያነብ እኮ ነው መንግስት እና፣ ደግሞ ይህን ያህል ቀን አንድም የመንግስት ኃላፊ የሆነ አንድም ተስቶት በዚህ ጉዳይ ላይ አለመናገር ማን እንዳደረገው አወቅን። አሁን ይሄ በደንብ መጠናት አለበት። ይህንን በደንብ ሁሉም ሰው ማወቅ አለበት። የኢትዮጵያ ኦርቶዶ ይሄ የሚያስደነግጥ የሚያስፈራ ነገር አይደለም። በደንብ አድርገን ራሳችን አደራጅተን አጠናክረን በመንፈሳዊና በማህበራዊ ጉዳይ ላይ ራሳችን እንድናጠናክር የሚያደርግ ነገር ነው። ስለዚህ የሆነው የደምስር ብጠሳ ነው የተደረገው። ደግሞ በትክክል ታስቦ በሽተኛው እንዲሞት ወይም ደግሞ ሰው እንዲሞት ተደርጎ የተደረገ ነው። ያደረገው ደግሞ አዋቂ ነው። ይህን በደንብዩ ታዲያ እኛ ምንድን ነው የምናደርገው ነው የመጀመሪያው ነገር ደሙን ማቆም ነው። የደም ስር ተበጥሷል። ይሄ ደም እንዳይቀጥል ማስቆም ነው። እንዴት? እያንዳንዳችን በያለንበት እያንዳንዳችን በየስራ ድርሻችን እያንዳንድ አሁን እዚህ ላይ በጀት፣ ደሞዝ፣ ምን የስራ የበላይነት የበታችነት ና እሱ እሱ እየየም ሲደላ ነው እንደሚባል እሱ ሌላ ጉዳይ ነው። እሱን ወደ ሌላ ጊዜ እናቆየው። እዚህ ላይ ከሌ ተበድያለሁ፣ በድሎኛል፣ እሱን እናቆየው። ው በተበድጅ ያለው አኩርፈው የሄዱ ሰዎች እርግጠኛ ነኝ ከሳምንት በኋላ እነሱ የሉም የሉም ይህን እንድታውቁ እፈልጋለሁ ስለዚህ ሁላችሁም እዚህ በቤተክርስቲያን ኃላፊነት ያላችሁ ቋንቋም ይሳባችሁ ዘርም ይሳባችሁ ምንም በሉት ምን ከቤተክርስቲያን ውጭ የምታገኙት ነገር ነገም አይደል ዛሬ ራሳችሁ ታጡታላችሁ ስለዚህ እያንዳንዱ ሰው ይህንን የደም ማስቆም ስራ መስራት ነው እንዴት በቅዱስ ሲኖዶስ ውሳኔ መሰረት እንዴት ቅዱስ ሲኖዶስ ቤተ ክርስቲያን አንድ ናት ብሎ አዋጅ አውጇል። እነዚህ ሰዎች ህገወጥ ናቸው ብሎ አዋጅ አውጇል። መንግስት ህገዋይ ናቸው ብሎ በየቦታው እየሰጣቸው ነው፣ ቁልፍ እየሰበረ ይሄን ዛሬ ጧት ድረስ አይተናል። ሰዎች እንዳይመጡ ከሌላ ቦታ ተከልክለው የቀሩ ሰዎች እንዳሉ እናውቃለን። ይሄ በኢንፎርሜሽን ደረጃ ልሰጣችሁ ነው። ስለዚህ ታዲያ ዋጋው ምንድን ነው? የህይወት ዋስትና የህይወት የህይወት መስዋዕትነት ይሄ የህይወት መስዋዕትነት ስንል ዝም ብሎ እንዲሁም የሚባል ነገር አይደለም በእምነት አባቶቻችን እንዳደረጉት በእምነታችን ምክንያት የሰማዕትነት ጽዋ እስከ መቀበል ድረስ የመሄድ ነው እስከዚያ ድረስ የምሄድ ነው። ይህንን ያላወቁ ሰዎች እምነት የሚባለው ቅድም ቅዱስነታቸው የገለጹት ሌላው ቀላል ነገር ነው ነው ያሉት። እምነት ግን በጣም ስስ ነው ነው ያሉት። ፖለቲካ ጋር ድርድር ይቻላል። እዚህ ጋር ግን የለም፣ ወይ ማመን ወይ አለማመን ነው ነው ያሉት ቅዱስነታቸው። ስለዚህ ይህንን ነገር ሁላችን በደንብ አስበንበት የገባን የመጣብን የገባንበት ወደን አይደለም የገባንበት የመጣብን ነገር ሕይወትን እንኳን የሚጠይቅ ስለሆነ እስከዚያ ድረስ ለመጋፈጥ መሞከር ነው። ስራ ማጣት አይደለም፣ መፈናቀል አይደለም፣ ምን አይደለም፣ ሕይወትን እስከ ማጣት ድረስ ሊመጣ ስለሚችል፣ በዚህ ጉዳይ ላይ በምትሰሩት በእያላችሁበት የኃላፊነት መጠን የስራ ድርሻ ከአጥቢያ ቤተ ክርስቲያን እስከ ጠቅላይ ቤተ ክህነት ባለው መዋቅር ሁላችሁም በዚህ ዙሪያ ላይ ራሳችሁን ሆናችሁ ከዚህ ጋር የመጨረሻ የምናገረው ይሄ በጉልበት የሚሆን ነገር አይደለም። ሁላችሁም በጸሎት ይሄ ነገር ምናልባት ለቅጣት መጥቶ እንደሁስ እስከዚያ ድረስ የሰራነውን ነገር የተዝለከለክነውን መንፈሳዊ ዝልክልክነት ራሳችን እንየው። ይሄ አንዳንድ ጊዜ ሰማይትነት የሚባለው ነገር የሚመጣበት አንዳንድ ጊዜ ዝለት ስንወድቅ፣ ይሄ ስጋዊ ወደ ዓለማዊ ነገር ስንወድቅ ከዚያ ለማንቃት ሊሆን ይችላል። ስለዚህ አለበለዚያ ቀጥሎ መቅረዝ መውሰድ ነው የሚሆነው አሁን ዛሬ የማንቃት ነገር ነው። የማንቂያ ደወል እያሉ ይናገራሉ አንዱ ነው የማንቂያ ደወል ማለት ውስጣችን መንፈሳዊ ንቃት መፍጠር እንጂ ዝም ብሎ እንዲሁ መጮህ አይደለም። ስለዚህ አሁን የሚቀጥለው ቅዱስ አባታችን በኋላ እንዲህ ሲደመድሙት ይላሉ ይናገሩታል ነነዌ ናት ኢትዮጵያን እንደነነ ወይም ኢትዮጵያ እንደነ ነው ብለን በትክክል በንስሐ ጥልቅ በሆነ መንፈሳዊነትና ራሳችንም ከምናደርገው ይሄ የውሸት የዚህ ይህን ቃልና ልናገረ ይቅርታ፣ የሙስና የዚህ በቃ የእናንተ ባልሆነ ነገር የመመጫደ እሱን አጽዱት ከልባችሁ። ዛሬ መቼ ዛሬ አሁን ይሄን አድርገን ከሰራን እናሸንፋለን። ምክንያቱም እግዚአብሔር ከኛ ጋር ስለሆነ የሞተ ዓለም ስለሆነ ያለው ይህን የሞተውን ዓለም በህያው እግዚአብሔር ኃይልና ረዳትነት እናሸንፈዋለን። እና ይሄ እናሸንፈዋለን ስል የጦርነት የምንጉዳይ ጉዳይ አይደለም። ይሄን እንድታስተካክሉ ይፈልጋለሁ። ይሄን የምናደርገው በእግዚአብሔር በአምላካችን መንፈሳዊ ኃይል መሆኑንና ውስጣችን በማደስ ነው። እግዚአብሔር ይስጥልኝ፣ አመሰግናለሁ።